በስም መንፈስ ቅዱስ አህዱ አምላክ አሜን 9 ዘጠኝ በዚህ እጭ ቀን የሶስት መቶ አስራ ስምንት ስብሰባ በንቅያ ከተማ በጻድቁ ንጉስ በቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር አራቱ ሊቃነ ጳጳሳት አሉ። ልህም አባ ለ እስክንድሮስ የእስክንደሪያ አባ ዮናክንዲኖስ ክንዲኖስ የሮሜ፣ አባ ሰውል ጴጥሮስ የቆስጥንጥንያና የአንጾኪያም ሊቀ ጳጳሳት አባ ወስታቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ ሀገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ከእሊህም ቅዱሳን ተጋዳዮች አባቶች በውስጣቸው እንደ ሐዋርያት ሙታንን ያስነሱ በሽተኞችን የሚፈውሱ ድንቆች ተአምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውንም የሰበሯቸውና ጎናቸውን የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መርአሴ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይ አሰቃዩት። በየዓመቱም ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን እግሮቹን ከንፈሮቹን አፍንጫውን ጆሮዎቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደ ጠቆረ ግንድ አደረጉት። የእርሱ ወገኖችም እንደ ሞት አስበው እንደ ሌሎች ሰማይታት በየዓመቱ መታሰቢያ ይሆን አደረጉ። እሊህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም መንበር ከእነርሱ መንበሮች ዝቅተኛ አደረገ። መሳለምን በመራስ ኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ህዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲሁም አባቶቹን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱን ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው፣ እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ ሃይማኖቱ የቀና ካልሆነ ግን ከምእመናን ለይታችሁ ታሳድዱት ዘንድ ስልጣንን ሰጥቷችሁ። እነርሱም ህግንና ሥርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር፣ ልቡናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆጥሯቸው ጊዜ ግን 318 ቁጥር ሆነው ያገኘቸዋል። ከዚህም በኋላ ለካህናትና ለህዝባውያን፣ ለነገስታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሌዎችና ለጎልማሶች፣ ለሙት ልጆችም ለወንድና ለሴት ስርዓትን ሰሩ። በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን አውግዘው ለዩ። የሰሯት ያስተማሯትም የሃይማኖት ትምህርት ይችናት እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን ዓለም ሳይፈጠር ከእርሱ ጋር የነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተፈጠረ አይደለ የተወለደ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም ምን የሆነ የሌለ በሰማይም ያለ በምድርም ያለ ስለኛ ስለሰው ስለመዳናችን ከሰማይ የወረደ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ ወም ሆኖ በጴንጤናዊ ጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል። ለመንግስቱም ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቀዶኒዮስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ፤ ጌታ ማሕያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን። እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን የቦታንን መነሳት የሚመጣውንም ህይወት ተስፋ እናደርጋለን። ሊህም አባቶቻችን ይችን የሃይማኖት ትምህርት ምእመናንን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሌዎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደየ ሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ አባቶች ጸሎት ይማረን በረከታቸውን ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለጳጳሳት ለስኖሙ አብርሃ በሃገረ ኒቅያ ወአድያሚሃ አፍራሰ ህይወት ሉ በብሄለ እንቋ ዘበፍስሃ ዘኬዱ ውስተ ባይ ወዘወረዱ አሜሃ እንዘያሃምቁ ማያት ብዙ